አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ወደ ድምበላ አልሄድ ቤተሰዎች፣ ሰላም እንዴት ናችሁ? እኔ በጣም ሰላም ነኝ አልሀምዱሊላህ። አሳያችሁ ያለ ያልኳችሁን ጎጆይን፣ አንድ ክፍል ቤት እከራያለሁ ብያችሁ ነበር። እቻትና በጣም ትንሽ ይሄ ናት አግኝቻለሁ። እቃ እያሟላለሁ ነው። አንዳንድ ነገር ገዛዝቼ የመጣሁኝ ዛሬ ቅዳሜ ነበረ ቀኑ። ለማዘጋጀት እህቶቼ እያገዙኝ ነው። የመከራይበት ምክንያት ለምን እንደሆነ ምን ምን እንዳሟላሁ በቀጣይ ቪዲዮ በሰፊው ማሳያቸው ይሆናል። ለጊዜው ግን ወደ ጎጆ ለመግባት አንዳንድ እቃዎች የገዛኋቸውን እያስተካከልኩ ነው። ያው የገዛሁትን ለማስቀመጥ ያክል ነው እንጂ አሁን እየረተብኩት አይደለም። እህቶቼ ጋዝ እያናጠፉኝ ነበረ። እኔ ቪዲዮ እየቀረጽኩ እየተናደዱብኝ ማለት ነው። እኛ ለአንቺ ብለን እንትን እንላለን፣ አንቺ ስልክሽ ጋልኛ ማለት ነው። ስልኬን ይዤ ሲያውኝ፣ ከዛ ማገዝ መሰልኩኝ ተፍ ተፍ አልኩኝ። በእኔ ስራ እነሱ ባለ እንትኑ ነው እየሰሩልኝ ማለት ነው። አልሀምዱሊላህ እንኳንም እህት ኖረኝ። እውነት ለመናገር ገበያ ገብቼ የምገዛው የምጥለው በጣም ነበር የሚያስቸግረው፣ ረጅም ጊዜ እንትን ስላልኩ ማለት ነው። እና እህቶቼ ተከራክረው ብለው ገዝተውልኝ ምናምን አጋዝተውኝ መጣን። ከዛ ቤት አስገባን መሬቱን ምናምን ስንጠርግ ስናጸዳ ስናነጥፍ ረስቼው አልቀረጽኩትም ነበረ። ፍራሹ ጋር ስንደርስ ነው ትዝ ያለኝ። እቃዬን ምናምንም ገና አረታተብኩም። የሚቀረኝም እቃዎች አሉ፣ እነሱንም እገዛለሁ። ለጊዜው ግን ፍራሽን ምናምን አመጣው የፍራሽ ልብስ ምናምን ማች ምናምን አልጠበቅኩም። እውነት ለመናገር አንዱን ከአንዱ ጋር ማች እያረኩ ስለሆነ ዝም ብዬ ደስ ያለኝን አንዱን ከአንዱ ቦታ አንዱን ከአንዱ ቦታ ለራሴ የተመቸኝና ቀለል ያለ ብዬ ያሰብኩትን በቀላል መንገድ ስለሆነ መኖር የምፈልገው ማለት ነው። ቀለል አድርጌ ራሴን ሁኜ በራሴ ልክ ስለሆነ መኖር የምፈልገው ቀለል ቀለል ያሉኝን ሳያቸው ደስ ያሉኝን ነገራቶች አነሳው እንጂ ይህን ከዚህ ጋ ማች ይህን ከዛ ጋ እያልኩ አይደለም። ስቀጣይም ደግሞ ጊዜያዊም ነገር ሊሆን ስለሚችል አላቅም ሌላም ቤት ልገባ ስለምችል ወደፊት ማለት ነው። እሱን በኑሮ ብዛት የምናየው ይሆናል። እና ማች ምናምን እያደረግኩ ሳይሆን በቃ ቀለል ያሉ ከኔ ጋር የሚሄዱ ከአቅሜ ጋር የሚሄዱ ነገራቶችን ገዛዝቻለው። ነገም ደግሞ እንሻአላ ጨማምራለው የቀሩኝን ማለት ነው ገና የእቃ መደርደሪያ ምናምን ቡፌ ማሰራለሁ ግን ለጊዜው አሁን አይደርስልኝም። የእቃ መደርደሪያ ነገር እገዛለሁ እነስቶብ ምናምን ገና ምንም አልገዛሁም። ግን አንድ ሰው ገብቶ ሊያድርበት የሚያስችል ነገራቶችን አሟልቻለሁ ማለት ነው። ፍራስ ትራስ ምናምን፣ አንዳንድ እቃዎች፣ ብርጭቆዎች ምናምን ገዛዝቻለሁ። እነሱን ዋጋቸውን በዝርዝር ነግራቸኋለሁ። ምን ምን እንደሆኑ አውጥቼ ይቀርጽላቸኋለሁ በቀጣይ ፓርት ማለት ነው። ለአሁን ግን እየፈራረሽን ያለውን ላሳያቸው። ቶችጋ እየተባቃ ነበር። ዝጊ አታስገቢኝ ይሉኛል ማለት ነው። እኔ ደግሞ እንዴት ኛ ልቅረጽ እኔ ሲይዘው ደግሞ ቤቱን እኮኛል። እኮ ላንቺ ብለን አይደል ላንቺ፣ ስልክሽን ይዘሽ ይሉኛል ማለት ነው። ኢትዮጵያ ሰጋ ቪዲዮስ እንትን ስላላሉ በቃ በጣም ነበረ የምቸገረው ለማገዝ ሞክር ያለው ተፍተፍ ለማለት መስራቱንም እንፈልጋለሁ የራሴ አደለ መስራት ፈልጋለሁ ግን ቪዲዮውንም ደግሞ መቅረጽ ፈለግኩኝ እና እህቶቼ ጋ ሲሆን ሁለቱም በአንድ ላይ ማስኬድ አልቻልኩም ነበር ሂዱ በቃ በራሴ ራሴ ያስተካክላለሁ ረጋ ብዬ እንዳላቸው ጊዜ አልነበረኝም ሰአቱ መሽቶ ነበር ና ቶሎ መጨረስ ነበረብኝ እገዛቸውን እፈልግ ነበረ ከዛ መማረራቸውንም እየቻልኩኝ ማለት ነው አንዳን ቻት ታቂበት እንቆይ በቃኛ እናስተካክልልሽ፣ ይሉኛል። ያው ልጅ ለእናቷ ምጥ አስተማረች ነው። መደርደር ልታስተምሩኝ ነው ወይ? እያልኩኝ ታናናሾቼ ናቸው። አንዷ በማልበስ አንዷ በመደርደር እኔ በማጋዝና ና እቃ በመቀበል እየተባበርን ማለት ነው። ተነጥፎ አለቀ። ገበያ በጣም አድካሚ ነው። ቀላል የሚመስላችሁ ነገር ነው። ከዛ አምስት ከዛ አስር ከዛ እያለ ብዙ ብር ነው የምታወጡት ማለት ነው። ዛሬ የገዛሁትን እንኳን አላወቅኩትም። ከምር ያኔ በእርግጥ አስፈላጊ ምላቸውን ለራሴ እንትን ይሆኛል ምላቸውን በግማሽ አሟልቻለሁ፣ ግን ያን ያክል ስገዛው እንደዛ ብዙ ያልነበረ ያልተጋነነ ነገር መጨረሻ ላይ ሳስበው ወደ ሰላሳ ሺ ብር ደርሻለሁ ማለት ነው። ብሩ ይሄን ያክል ቅጠል ሆኗል። ሀገራችን ላይ ምንም አይሰራም። አገር አረብ ሀገር እያለውኝ እቃ ልከው የሚያስገዙ ልጆች ይሄን ያክል ሽብሬ፣ ይሄን ያክል እቃ፣ ይሄን ያክል ሽብሬ የተገዛ እቃ ሲባል ወይ ወላሂ ሁሉምን ይሰራላቸዋል እል ነበረ። ለካ በትንሽ በትልቁ እንደዚህ በአምስቱ በአስሩ ነው ብሩ የሄደው። ቅጠል ሆነዋል ማለት ነው። ይሄ ቴም ልጅ አብረው ነበረ ተፍ ተፍ እያለ ካሜራው ጋ የመጣ አደስ ተገባው ይለኛል። አስቀምጫ ሲሄድ አውቆ ለተንኮሉ ማለት ነው። በዚህ መልኩ ከተደረደረ በኋላ ደግሞ ምንጣፉ ገና አላለቀም። ያኔ ገና እንትን እያለን ነው። ግን እንደዚህ ሆኖ ሳየው ደግሞ ደስ አለኝ። ገና መጋረጃ ምናምን ይደረግለታል እና የቴሌዘሬ ልሞት እያለ ነው እንደ ነገርኳችሁ ምንም ማች ምናምን እየጠበቅኩ ሳይሆን ሳያቸው ደስ ያሉኝን ና ቀልል ያሉ እቃዎችን ነበር የገዛሁት። ምን የሚሆን ብዬ ማለት ነው። ይህ ስፍራ ደግሞ ሳየው ደስ አለኝ ና ገዝቼ ሙች አልኩ። ምን ይሰራልሻል? በቃ ገዝቼ ሙች በቀላል ነገር ነው ምኖረው ቀለል አድርጌ የለታዊ ነገር ምናምን ያልኩ ሴትዮ፣ ይህን ሳየው በቃ ገዝቼ ሙች አልኩኝ ማለት ነው ና እዚህ ይሁን፣ አይ እዚህ ነው የሚሆነው፣ እዚህ ጋር ነው የሚያምረው እየተባባለ ነው ቶች ጋ ማለት ነው። እየተባቃንበት ተፈረሸ። ከዛ እቃዎች እንደዚህ እያወጣጣሁ ነው። በካርቶን ታሽገው ነበር የመጡት። እዛ አቴ ታወጣለች፣ አንዷ ትቀበላለች። ከዛ ነ የአርጌራስ ሽንጋ ነው ትወትለኛለች ማለት ነው። አንደኛው አቴ እየታገልን እንደዚህ አወጣጣኋቸው። ለጊዜው መሬት ላይ ነው ያስቀመጥኳቸው። እንግዲህ እጅ የምታዋት እቃና ፍራሽን ምጣፏ ምናምን ጨማምራው ሰላሳ ሺህ ብር ደርሳለች ማለት ነው። በቀጣይ እያንዳንዷን አቅርቤ በቀጣይ ፓርት ስንት ምን ያክል ምኑን ስንት እንደገዛሁት ምናምን በዝርዝር እቀርጽላችኋለሁ ምን ምን እቃዎች እንዳሉኝ ምን ምን እቃዎችን እንደገዛው ማለት ነው። አወራርድን ከካርቶን ፈታተን ወደ ቤት አስገባናቸውና ጨረስን። እህቶች እንደዚህ ቁጭ ያሉ ጨረሽ ያለን ሂድመሽ እኮ ደግሞና ለ እና በቃ ያላ ደከመን በቃ ጨረሽ በይ እንሂድ እንጂ እያሉ ነበረ። ኔም ቆይ ይልቅ ረጽላቸዋለሁ መጋረጃ ያን ለመስቀል ፈልጌ በምሰቅልበት አልገዛሁም ነበረ። አልሰቀልኩትም ማለት ነው።